አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወዲ ተመልካቾቻችን ያው እንግዲህ እንደምታውቁት ኢድ እየደረሰ ነው። የኢድ ዝግጅት ደሞ እኛ ጋር ምን እንደሚመስል አብረን እምናየ ሆናን ዝጋ ዲያፖሎ ይዲያመጥነ ነው። ዝጋ ደሞ ሸንሸናን አንደነ ቆርጥ እዚህ ደሞ እንደምታዩት ቆርጠናል። ማሻአላ እኛ ጋር ዝግጅት እንግዲህ ይህን ይመስላል። አይዞሽ አንደኛ ነሽ አንደኛ የቦረና ልጅ

የሸነሸንሽ አይደል? በጣም ነው የሚያምረው። ያው እንደኛ እንደኛ አድርጋችሁ መስራት አለባችሁ ስትሰሩ ይህንን አይታችሁ ሰ ይህንን አስመስሎ ለመስራት አቦካቱ ከመጀመሪያው ማሳየት ግድ ነው። ማሳያችኋል ይ አሁን አቦካቱ ይ ወይ በአም ለበዓል ገና እንሰራለን

እንዲህ የምታዩት እዚህ ጋር የዳቦ ሊጥ እያቦካን ነው። ያው ቀጣና ረጊ ለውሃ ዳቦ ነው ያቦካሁት። በምን ቀጠን እንዲያትሉ ይጋገር ደግሞ የምናሳያችሁ ይሆናል። ያቦካ ነው ሊጥ ቦክተዋል። የምንጋገርበት እቃ ላይ አድርገን ደግሞ ትንሽ ኩፍ እስከሚል እንጠብቀውና እንጥዴዋለን። ይዘን ሳአዴ ማብረን ምን ይሆናል የምንጋገርበት ትሬ ላይ አድርገን ያው ትንሽ እንጠብቀዋለን ኩፍ እስከሚል ኩፍ ካለ በኋላ ደግሞ እንጥዴዋለን። እስከዛ ከርንን እንጠብቃለን ማለት ነው። ትንሽ ኩፍ ብሎልናል። አሁን መጋገር እንጀምራለን ማለት ነው። አሁን ብረድስት ውስጥ አስገብተነዋል ከአንድ ሰዓት በኋላ ደግሞ ከፍተን አብረን እናየዋለን ማለት ነው። በጨለማ ነው እየጋገርን ያለ ነው። ያው ኢዱ ምናልባት ሰኞ ሊሆንም ይችላል ስለተባል እንደምታዩት በጨለማ ነው እየጋገርን ያለ ነው በባትሪ ምክንያቱም ያው ነገ ኢድ እንደሚሆን እርግጠኛ አልነበርንም ሰኞም ሊሆን ይችላል ብለን ስላሰብ አዘግይተን ነው መጋገሩን ጨለማ ከቶናን ውጩ እንደምታዩት ጨለማ ነው ያው በባትሪ ነው የሚታየው ድንግዝግዝ ያለ ነው ያለ ባትሪ ምንም አይታይም። እስኪ ደግሞ ከአንድ ሰዓት በኋላ ያው ስለሚበስል አብረን እናያለን። አንድ ሰዓት ሆኖታል፣ እስኪ አብረን እንክፈተው። እንፋሎቱ አላሳየንም። ማሻአላህ በደንብ ታያቸው አይታያቸው አላቅም፣ ለእኔ ብቻ

ከፊት ለፊት ደግሞ የሚያምር ዳቦ ነው፣ ሶፍት የሆነ ዳቦ የቡክ ቡክ ይላል። ይህ እንግዲህ የማማሩ ምንድን ነው የሚባለው ምልክት ነው። ማሻአላህ እንግዲህ ጣዕሙን ደግሞ ያው ጧት ነው የምናየው። አሁን አንቆርሰውም፣ እንዲዙ ሆኖ ነው የሚያድረው ቁረሴ ቁረሴኛ ይላል የማይልበት ምክንያት ያው በጣም ስለሚያምር ማለት ነው። ኢንሻአላህ ሌላውን የኤድ ዝግጅት ደግሞ በሌላ ቪዲዮ ለቅላችኋለሁኝ። ላይክ ሸር ያደረጋችሁ አበረታቱን እስካሁንም እያበረታታችሁ እንዳላችሁት ጀዛኩሙላህ ኸይረን፣ በጣም ነው የምናመሰግነው።